ቤታ፣ ምሽታችኋል የተወዳችሁ ተመልካቾቻችን፣ ከምሽቱ አንድ ሰዓት ሆኗል። ለኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ። የግንቦት 14 2017 ዓ.ም ተምራት የለታሙስ ቲቪ ዜና 57 ሁለተኛ ምዕራፍ በቀጥታ ወደናንተ መሻገሩን ጀምሯል። አበይት ጉዳዮቻችንን እናስቀድም። የአረንጓዴ አሻራ ምርሃ ግብር ከአካባቢ ጥበቃ ባሻገር ለምግብ ዋስትናና ለስራ ዕድል ፈጠራ ያለው አስተዋጽኦ ከፍተኛ መሆኑን የግብርና ሚኒስቴር አስታወቀ። የኢትዮጵያ የዲጂታል መታወቂያ ተደራሽነት ለሌሎች አፍሪካ ሀገራት ተሞክሮ የሚወስዱበት መሆኑን የአይዲ ፎር አፍሪካ መስራችና ሊቀመንበር ዶክተር ጆሴፍ አቴክ ገለጹ። ከውጭ የባልቲክ ሀገራት ለጦርነት ዝግጅት እያደረጉ መሆኑ ተሰማ። የሚሉት የኢቲቪ ዜና 57 የምዕራፍ 2 አበይት አጀንዳዎቻችን ናቸው። ዜናዎቹን የምራው ሮዛ መኮንን አብሬያችሁ፣ ቆያለሁ በያላችሁበት አብራችሁን ቆዩ። ወደ ቀዳሚው ዘገባ እናምራለን። ኢትዮጵያ የባህር በር ባለቤትነቷን ለማረጋገጥ ከቀጣናው ሀገራት ጋር በትብብርና በቅንጅት ለመስራት ቁርጠኛ መሆኗን የውጭ ጉዳይ ኢንስቲትዩት ገለጸ። የውጭ ጉዳይ ኢንስቲትዩት ያዘጋጀው ሶስተኛው የቀይ ባህር ቀጣናዊ ጂኦ ፖለቲካ ፎረም በቀይ ባህርና በኤደን ባህረ ሰላጤ ቀጠና ዙሪያ ትኩረቱን አድርጎ ተወያይቷል። ኢትዮጵያ በቀጣናው ያላትን ፍላጎት በተመለከተ ንግግር ያደረጉት የውጭ ጉዳይ ኢንስቲትዩት ዋና ዲሬክተር ጃፋር በድሮ ሀገሪቱ በጋራና በትብብር ለመስራት ቁርጠኛ መሆኗን አንስተዋል። በፖሊሲ አርቃቂዎች ዘንድ አጀንዳ ለማድረግና የኢትዮጵያን በቀጠናው ላይ ያላትን ሕልም ፍላጎት ተቀናጅቶ ተባብሮ የመኖር ፍላጎት በተለይም የኢትዮጵያን የቀይ ባህር ተደራሽነት ጥያቄን ቅኝ ግዛት መስፋፋት ከኢምፓየር መስፋፋት የሌሎቹን ሀገራት ሉዓላዊነት ከመገረሰስ ጋር ተያይዞ የኢትዮጵያን እውነተኛ ስትራቴጂክ ፍላጎት ወይም ተባብሮ የመልማት ፍላጎት በመጥፎ የሚስሉ ወይ በሀሰተኛ የሚስሉ ትርክቶችን ለማጥራት የሚያስችል መድረክ ለማድረግ ታስቦ ነው። እንደ ሪፖርተራችን መሀሪ አለሙ ዘገባ ኢትዮጵያ የቀይ ባህርን ጉዳይ ለምሁራን ለፖሊሲ አውጪዎችና ለሚመለከታቸው አካላት ለማሳወቅ ውይይቱ ወሳኝ መሆኑንም ዋና ዲሬክተሩ አብራርተዋል። የኢትዮጵያን በቀይ ባህር ወደብ ዙሪያ ወደ ቀይ ባህር ተደራሽ የመሆን አጀንዳዎችን በመቅረጽ የጥናትና ምርምር የፖሊሲ ረቂቅ ዝግጅት የፖሊሲ ጥናቶች መነሻ እንዲሆን በማድረግ ረገድ በቀጠናው ደረጃ ከላይኛው የቀይ ባህር ሀገራት ጀምሮ እስከ ደቡባዊ ቀይ ባህር የምንለው ወይም የጎልፍ የኤደን ባህረ ሰላጤ እስከምንለው ባሉ ሀገራት ያሉ ዲፕሎማቶች፣ ተመራማሪዎች ተመራማሪዎችና ፖሊሲ አማካሪዎች እንዲያውቁት፣ እንዲያጠኑት፣ እንዲመረምሩትና የኢትዮጵያን ግልጽ የሆነ ፍላጎት እንዲረዱ ማድረግ የቻሉ ስራዎችን የተሰራበት ነው ብሎ መውሰድ ይቻላል። ወደ ዝርዝር ጉዳያችን አለፍን። መንግስት ለቅርሶች እድሳትና ጥበቃ በሰጠው ልዩ ትኩረት ተዘንግተው የነበሩ ቅርሶችን በማደስ ለህዝብ ክፍት እንዲሆኑ መደረጉን የቱሪዝም ሚኒስትር ሰላማዊት ካሳ ገለጹ። የኢትዮጵያ ቅርስ ባለስልጣን ያዘጋጀው ሁለተኛው የቅርስ ምርምር ጉባኤም ተካሂዷል። ሞላ አለማየሁ ኢትዮጵያ በተባበሩት መንግስታት የትምህርት ሳይንስና የባህል ድርጅት 18 ቋሚና የማይዳሰሱ ቅርሶችን አስመዝግባለች። ይህም ከአፍሪካ ቀዳሚ ሀገር ያደርጋታል። ካሏት የተፈጥሮና የባህል ቅርሶች አንጻር ግን ብዙ መስራት እንዳለባት ጥናቶች ያመላክታሉ። የኢትዮጵያ ቅርስ ባለሥልጣን ያዘጋጀው ሁለተኛው የቅርስ ምርምር ጉባኤ ምርምር ለቅርስ ጥበቃና ልማት በሚል መሪ ቃል እየተካሄደ ይገኛል። የቱሪዝም ሚኒስትር ሰላማዊት ካሳ ኢትዮጵያ በባህልና ተፈጥሮ የበለጸገች ሀገር ብትሆንም ያላት ሀብት በቂ ትኩረት ሳያገኝ መቆየቱን አስታውሰዋል። ከቅርብ ዓመታት ወዲህ መንግሥት ለቅርሶች ልማትና እድሳት ትኩረት መስጠቱን ሚኒስትሯ ተናግረዋል። ከቅርብ ጊዜ ወዲህ መንግሥት ለቅርሶች ጥበቃና ልማት ትኩረት ሰጥቶ እየሰራ ነው። በተለይም ባለፉት አምስት ዓመታት ተዘንግተው የነበሩ ቅርሶችን በማደስ ለሕዝብ ተደራሽ ማድረግ ተችሏል። በቀጣይ ወራቶችም ለሕዝብ ይፋ የሚሆኑ ተመሳሳይ የቅርስ እድሳት እየተከናወነ ሲሆን፣ በዘርፉ የሚደረግ ሳይንሳዊ ጥናቶች ለቅርሶች ልማት አጋዥ ናቸው። በጉባኤው ከቅድመ ታሪክ ግኝቶች እስከ ዘመናዊ የቅርስ አስተዳደር ቴክኒኮች የተመለከቱ ጥናቶች ይቀርባሉ። ይህም በቅርስ ላይ የሚደረጉ ምርምሮች ለቅርሱ ጥበቃና ልማት አስተዋጽኦ ያደርጋሉ የሚሉት የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው ናቸው። ከመሪ ቃሉ እንደሚያመለክተው የቅርስ ምርምር ለቅርስ እንክብካቤ፣ ጥበቃና ልማት አስተዋጽኦ ማድረግ አለበት ነው። ያን ለምንድነው ነው የምንልበት ምክንያት ኢትዮጵያ ውስጥ እንግዲህ ከ1950ዎች መጀመሪያ አንስቶ እስከአሁን ድረስ በርካታ ምርምሮች በቅርስ ላይ እየተካሄዱ ናቸው። እነዛ የቅርስ ምርምሮች በአብዛኛው ያተኮሩት በፓሊዮንቶሎጂ እና በአርኪኦሎጂ ነው። ያም ማለት ምንድነው? ነው ከቅድመ ታሪክ ጀምሮ ወደኋላ ያለውን በሚሊዮን ዓመታት የሚቆጠሩ የሰው ልጅ የተፈጥሮን የስነ ሕይወት ዝግመተ ለውጥ በብዛት የሚዳስስ ነው። ያ ምርምር በእርግጥ ጠቅሞናል በአመታት። ምክንያቱም እነሱ ሉሲ እነ ሰላም እነ አርዲ ሌሎችም በዚህ ምርምር የተገኙ ናቸው። በቅርሶች ላይ የሚደረጉ ምርምሮችን በማስፋት የኢትዮጵያን ምድረ ቀደምትነት የሚያጎሉ ስራዎች በቀጣይ ለመስራት በጉባኤው የሚቀርቡ የሀገር ውስጥና ዓለም አቀፍ የምርምር ውጤቶች ሚናቸው የጎላ መሆኑን ዋና ዳይሬክተሩ ገልጸዋል። የምርምር ዘርፎችን ማስፋት አለብን። ለምሳሌ ስነ ጥበብ ቅርሶች ላይ ምን አይነት ምርምር ነው ማካሄድ ያለብን? ከዛ ውጪ ለምሳሌ በርካታ የኤትኖግራፊ ቅርሶች አሉ። እንደገና ደግሞ ታሪካዊ ቅርሶች አሉ፣ የማይዳሰስ ቅርስ አለ። እነዚህ ላይ ሁሉ ምርምር መካሄድ አለበት። ስለዚህ እነዚህ ላይ ምርምር ሲደረግ የምርምሩ ውጤት እነዚህን ለመንከባከብ፣ ለማቆየት፣ እንደገና ለማልማት አንድ አስተዋጽኦ ማበርከት አለበት በሚል ነው አንደኛው የምንጠብቀው ይሄ ነው። ሁለተኛው ደግሞ የሉሲ የተገኘችበት አምሳኛ ዓመት እየተከበረ እንደመሆኑ መጠን ኢትዮጵያ በምድረ ቀደምትነቷ በተለይ ይሄ በሰው ልጅ ዘር አመጣጥ ላይ ያለውን ከፍተኛ ስፍራ ደመቅ አድርጎ ማሳየት ወደፊትም ደግሞ በነዚህ ዙሪያ ላይ ትልልቅ ምርምሮች እንዲካሄዱ ማድረግ ነው። ከጉባኤው ጋር ሉሲ ወይም ድንቅነሽ የተገኘችበት አምሳኛ ዓመት መታሰቢያ እየተከበረ ሲሆን በሉሲ ግኝት አበርክቶ ካላቸው ባለሙያዎች መካከል ፈረንሳዊቷ የ87 ዓመት አንጋፋ የቅርስ ተመራማሪ ራይሞንድ ቦን ፊልን ጨምሮ ሌሎች ተመራማሪዎች ልምዳቸውን እያካፈሉ ይገኛሉ። የአረንጓዴ አሻራ ምርሃ ግብር ከአካባቢው ጥበቃ ባሻገር ለምግብ ዋስትናና ለስራ እድል ፈጠር ያለው አስተዋጽኦ ከፍተኛ መሆኑን የግብርና ሚኒስቴር አስታወቀ። ምርሃ ግብሩን ማህበረሰቡ አማራጭ የገቢ ምንጭ አድርጎ እንዲወስድ የግንዛቤ ማስጨበጫ ስራዎች በቀጣይ ይሰራሉም ነው የተባለው። ጉደቱ የመስኖ ተጠቃሚ ህብረት ስራ ማህበር የአቮካዶ ችግኞችን በዘመናዊ መንገድ በማፍላት እነ ወጣት ለገሰ ግርማና ጓደኞቹን ተጠቃሚ አድርጓል። በኦሮሚያ ክልል ምስራቅ ሸዋ ዞን ሉሜ ወረዳ የተለያዩ ችግኞችን በተለይም የአቮካዶ ችግኞችን ለማፍላት በ2009 የተደራጀው ማህበሩ አባላቱ ከስራ አጥነት ወደ ስራ ፈጣሪነት አሸጋግሯል። ስራ አጥ ነበርኩ። አስፋልት ላይ ነው የሚቀመጠው። ከዛም በኋላ 2009 ይህን ስራ ጀመርኩ። በማህበር ተደራጅተን አሁን ግን ቤትም ሰርቼ ትዳርም ይዤ ልጆቹ ወልጄ ልጅ እያስተማርኩ ነው። በዚህኛው ስራ እየተዳደርኩ ነው። መጀመሪያ እዚህ ስገባ ስራ አጥ ነበርኩኝ። ስራ እዚህ ያለ ስሉኝ ላይ ተደራጅተን፣ እዚህ ምንም የለም ጫካ ነበረ። ጫካው መንጥረን ምን ብለን ችግኝ አፈላን፣ አቮካዶ በዚሁ ተደራጅተን በዚሁ በምናገኘው ደሞዝ ቁጠባም ልጅያችንም እያስተማር እንኖራለን። የአረንጓዴ አሻራ መርሃ ግብር ጥሩ ውጤት የተመዘገበበት እንደነበረ በአዲስ ቀን የሀገር ጉዳይ እንግዳ የነበሩት በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ ፋኖሴ መኮንን ይናገራሉ። የአረንጓዴ አሻራ ከተጀመረ በኋላ እንግዲህ አንደኛ የአፈር መሸርሸር በእጅጉ ቀንሷል ማለት ከአንድ ነጥብ ዘጠኝ ቢሊየን ሜትሪክ ቶን በላይ አፈር የተሸርሽሮ ወደ ወንዞች ይገባ የነበረው ያንን ወደ 380 ሚሊየን ዝቅ ማድረግ የተቻለበት ነው። ሌላው ደግሞ ከእርሻ መሬት ላይም እንደዚሁ ከ130 ወደ 54 ዝቅ ያለበትና እንደዚሁ በሁሉም ደረጃ ላይ በተፈጥሮ ሀብት ላይ ያለው ድርሻ ከፍተኛ ነው ማለት ነው። የስነ ምግብም የተረጋገጠበት ነው። ምክንያቱም የፍራፍሬ ተክሎችን እየተተከለ ህብረተሰቡ አማራጭ ምግቦችን ያገኘበትና የስራ እድልም እንደዚሁ የጨመረበት የግድቦቻችን በደለል እንዳይሞሉና የአየር ንብረት ለውጡ ላይ ከፍተኛ አስተዋጽኦ ያደረገበት፣ እንዲሁም ደግሞ የተፈጥሮ ሀብቱ ጥበቃ ላይ ከፍተኛ ድርሻ አለው ማለት ነው። መርሃ ግብሩን ማህበረሰቡ አማራጭ የገቢ ምንጭ አድርጎ እንዲወስደው የግንዛቤ ማስጨበጫ ስራዎች በቀጣይ ይሰራሉ፣ የሚሉት ደግሞ በኢትዮጵያ ደን ልማት የአረንጓዴ አሻራና የሰው ሰራሽ ደን መሪ ስራ አስፈጻሚ አበሩ ጠና ናቸው። ይህንን የደን ስራ ወይም የአረንጓዴ አሻራ ስራ ወደፊት ተከላ ብቻ ሳይሆን ከሚተከለው ነገር ማግኘት ያለበትን አርሶ አደሩ እንዲያገኝ ማድረግ እና ያንን ባህል አድርጎ እንዲሄድ ማድረግ በጣም ወሳኝነት አለ። ምክንያቱም ወደፊት ወደ ኢኮኖሚክ እንትን ሲገቡ ሰው ባህል እያደረገው ነው የሚሄደው። ከዛ የሚያገኘውን ገቢ እርሻ ላይ ዲፔንድ ሆነው ያገኘው የነበረውን ገቢ በዚህም ሰብስቲትዩት ማድረግ እንደሚችል ግንዛቤ መፍጠር ይጠይቃል ማለት ነው እና ምናልባትም እንደዚህ አይነት ኢኒሽቲቮችን እያዘጋጀን ያለ ነው። እኛም በመጪው ክረምት ከሰባት ቢሊየን በላይ ችግኞች እንደሚተከሉም ይጠበቃል። የኢትዮጵያ የዲጂታል መታወቂያ ተደራሽነት ሌሎች የአፍሪካ ሀገራት ተሞክሮ የሚወስዱበት መሆኑን የአይዲፎር አፍሪካ መስራችና ሊቀመንበር ዶክተር ጆሴፍ አቲክ ገለጹ። በአዲስ አበባ እየተካሄደ የሚገኘው የአይዲፎር አፍሪካ ዓለም አቀፍ ጉባኤ የተሟላ ዝግጅት የተደረገበትና ስኬታማ መሆኑንም ሊቀመንበሩ ተናግረዋል። ሳምሶን ገድሎ ዲጂታል ኢትዮጵያን ለማድረግ እየተሰሩ ያሉ ስራዎች ይበል የሚያሰኙ መሆናቸውን የአይዲ ፎር አፍሪካ መስራችና ሊቀመንበር ዶክተር ጆሴፍ አቲክ ገለጹ። መንግስት ለዘርፉ የሰጠው ትኩረት የሚያስመሰግን መሆኑን ያነሱት ሊቀመንበሩ ጠቅላይ ሚኒስትር አብይ አህመድ ለዲጂታል ቴክኖሎጂ መስፋፋት የሰጡት ትኩረት ውጤት እያመጣ እንደሆነም ጠቁመዋል። አንድ ሀገር በዲጂታል ስርዓት ስኬታማ እንዲሆን የፖለቲካ ፈቃደኝነት ያስፈልጋል። በዚህ ረገድ ኢትዮጵያ ታድላለች፣ ምክንያቱም ጠቅላይ ሚኒስትር አብይ አህመድ የዲጂታል ቴክኖሎጂ እንዲስፋፋ ቁርጠኛ ናቸው። ሌላኛው ክህሎት ያለው ለውጥን የሚወድ ለሀገር ማህበራዊ፣ ኢኮኖሚያዊ መለወጥን የሚተጋ ወጣት የሰው ኃይልንም ኢትዮጵያ በስፋት ታድላለች። የዲጂታል ስርዓትን ለመገንባትም ይህ ያግዛታል። በዲጂታል ዘርፉ ላይ ክህሎት ያላቸው ወጣቶች በኢትዮጵያ በስፋት መኖራቸውን የሚያነሱት ደግሞ ራኖ ካይስፓስ ናቸው። እርሳቸው የሚሰሩበት ባዮራጌት ቴክኖሎጂስ የተሰኘው ኩባንያ በኢትዮጵያ ለሚሰራቸው የቴክኖሎጂ ስራዎች በሀገር ውስጥ ያሉ ወጣት የቴክኖሎጂ ባለሙያዎችን እየተጠቀመ እንደሚገኝ ጠቁመው በዲጂታል ዘርፉ ላይ በርካታ ክህሎት ያለው የሰው ኃይልና ሰፊ የስራ እድል መኖሩንም ይናገራሉ ኢትዮጵያ ውስጥ በጣም ሴራ ኦፖርቹኒቲ በጣም አለ። ብዙ ሰው እያያሉ ወደ ኢትዮጵያ ዲጂታል ሴክተር ላይ በጣም በጣም ጎበዝ ሰዎች አሉ። የኛ እንዳለ ሶፍትዌሩ ከሀገር ውስጥ ሰዎች እናረጋለው። ለምን የሀርድዌሩ የኛ ነው፣ ግን ሀገር ውስጥ የሚሰራ የሚሠራ ራ ያክ የሀገር ውስጥ ሰው። ስለዚህ ሰርቪስ ሴንተር ሶፍትዌሩ እዚህ የሀገር ውስጥ ነው የምንሰራው። ኢትዮጵያ ከ15 ሚሊዮን በላይ ዜጎቿ የዲጂታል መታወቂያ ባለቤት ለመሆን መመዝገባቸውን ያደነቁት የአይዲ ፎር አፍሪካ ሊቀመንበር ዶክተር ጆሴፍ አለም ወደ ዲጂታል ስርዓት እየተለወጠች እንደሆነ አንስተው የዲጂታል መታወቂያ ደግሞ ወደ ዲጂታሉ ዓለም ለመቀላቀል ቀዳሚው ተግባር መሆኑንም ይጠቁማሉ። አፍሪካ በዚህ ረገድ ቀዳሚ መሆን እንደሚገባትም በማንሳት ዓለም ወደ ዲጂታል ስርዓት እየተለወጠች ነው። የምናከናውናቸው ተግባራትና የምንሰጣቸው አገልግሎቶችም በዲጂታል መንገድ መሆን አለባቸው። በየትኛውም ቦታ ሆነን የምንፈልገውን አገልግሎት ለማግኘት የዲጂታል መታወቂያ አስፈላጊ ነው። የዲጂታል መታወቂያ ለቴክኖሎጂው ዓለም ትልቅ መሠረተ ልማት ነው። በዚህ ረገድ አፍሪካ ወደኋላ መቅረት የለባትም፣ በቀዳሚነት ሚናዋንም ልትወጣ ይገባል። ሁሉም ዜጋ የዲጂታል መታወቂያ ባለቤት እንዲሆን የሚንቀሳቀሱና በኢትዮጵያ ጉባኤውን እያደረገ የሚገኘው የአይዲፎር አፍሪካ 2025 ፎረም በነገው ዕለት ፍጻሜውን ያገኛል። ወደ ውጭ ጉዳያችን ተሻገርን። የባልቲክ ሀገራት ለጦርነት ዝግጅት እያደረጉ መሆኑ ተሰማ። ሀገራቱ ከዩክሬን ጋር ከባድ ጦርነት ውስጥ ያለችው ሩሲያ ከኔቶ ጋርም ጦርነት ውስጥ ልትገባ ትችላለች የሚል ስጋት ውስጥ ወድቋል። ወንደስና አፈወርቅ በትንታኔ ተመልክቶታል። ሩሲያና አሜሪካ በዩክሬን ምድር እየተካሄደ ስለሚገኘው ጦርነት እየተነጋገሩ ባሉበት በዚህ ወቅት የባልቲክ ቀጠና ሀገራት ለጦርነት ዝግጅት ላይ ስለመሆናቸው እየተሰማ ነው። ሀገራቱ ከዩክሬን ጋር ፊት ለፊት ከምዕራባውያን በተለይ ደግሞ ከኔቶ ጋር በእጅ አዙር እየተፋለመች ያለችው ሞስኮ ቀጣይ ከኔቶ ጋር ቀጥተኛ ውጊያ ውስጥ ልትገባ ትችላለች የሚል ስጋት አላቸው። ይህ ደግሞ እነሱንም በቀጥታ ወደ ውጊያው ቀጠና ስቦ የሚያስገባ አለፍ ሲልም የውጊያው ድማ የሚያደርጋቸው ነው እና ለዚያ ክፉ ቀን የተዘገጃጁ ነው። ከሁለተኛው የዓለም ጦርነት ወዲህ ግዙፍና አስፈሪ ሆኖ የዘለቀው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኔቶ ጥምረቱ አሁን ላይ መዳከሙ አይቀሬ ይመስላል ይላሉ የዘርፉ ተንታኞች። የአሜሪካው ፕሬዝደንት ዶናልድ ትራምፕ ጥምረቱን ደጋግመው ሲተቹ መደመጣቸው፣ ሀገራቸው ጥላው ልትወጣን እንደሚችልም መናገራቸው ለዚህ አንዱ ማሳያ ተደርጎ ይወሰዳል። ከሁሉ በላይ ደግሞ ዶናልድ ትራምፕ በባልቲክ ሀገራት ያሉ ወታደሮቻቸውን ለማስወጣት ስለማቀዳቸው ጭምጭምታዎች መሰማታቸው በዚያ ላሉ ሀገራት ትልቅ ስጋት ሆኗል። በጂኦፖለቲካዊ ጉዳዮች ጥልቅ ትንታኔዎችን በመስጠት የሚታወቁት ዶክተር ማሪ ሳንደርስ እንደሚሉት በአውሮፓና ሰሜን አሜሪካ መካከል ለዘመናት የቆየው ድልድይ ባይደረመስም በእጅጉ ተጎድቶ ነው ያለው። እሳቸው እንደሚሉት የአሜሪካው የቀድሞ ፕሬዚደንት ጆ ባይደን በጦርነቱ ጊዜ ወደ ኪየቭ የተጓዙ ሲሆን፣ ትራምፕ በበኩላቸው ወደ ሞስኮ ለመጓዝ ዝግጁ ናቸው። ይፈጽሞ ተቃራኒ ነው። ታዲያ በሩሲያና ዩክሬን መካከል ጦርነት መጀመሩን ተ ተከትሎ ስጋት ውስጥ የከረሙት በባልቲክ ባህር ዙሪያ የሚገኙ ሀገራት ቀጣይ ከሞስኮ ጋር ጦርነት መቅጠም አይቀሬ ነው እያሉ ነው። የስቶኒያ የውጭ ደህንነት አገልግሎት ከሰሞኑ ይፋ እንዳደረገው ሩሲያ በመጪው ጊዜ ከኔቶ ጋር ለሚደረግ ጦርነት በሚል ጦሯን እያጠናከረች ነው። የፍራንስ 24 ዘገባ እንደሚያመላክተው ዴንማርክ፣ ስቶኒያ፣ ፊንላንድ፣ አይስላንድ፣ ላቲቪያ ሉታኒያ፣ ኖርዌይ ና ስዊድን የሩሲያ ዩክሬን ጦርነት ከተጀመረ አንስቶ ጠንካራ ድጋፋቸውን ለዩክሬን ሲሰጡ ከርመዋል። ሀገራቱ ጦርነቱ ወደኛ ሊዞር ይችላል በሚል ስጋትም ይህንን መቀልበስ እንዲያስችላቸው መከላከያቸው ላይ ረብጣ ዶላሮችን አፍስሰዋል። ከሀገራቱ መካከል ዋነኛ የባልቲክ ሀገራት እየተባሉ የሚጠሩት ላቲቪያ፣ ሉታኒያ ና እስቶኒያ በቀደመው ጊዜ ከሩሲያ ጋር በሶቪየት ህብረት ጥላ ስር የነበሩ ከሩሲያ ጋርም በምድር የሚዋሰኑበት ድንበር ያላቸው ናቸውም። በሶቪየት ህብረት ዘመን ከሩሲያ ጋር ያስተሳሰሯቸው የነበሩ ጉዳዮችን እየሰበሩ የመጡት ሀገራቱ የኤሌክትሪክ ኃይላቸውን እንቋት ሳይቀር ከሩሲያ ያላቀው ከአውሮፓ የኃይል እቋት ጋር አገናኝተዋል። አሁን ላይ የአውሮፓ ህብረትም የኔቶ አባልም የሆኑት እነዚህ ሀገራት ስጋት ውስጥ ናቸው። የክሬምሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ በወቅቱ እንዳሉትም የኔቶ መስፋፋት በሩሲያ ደህንነትና ብሔራዊ ጥቅም ላይ ስጋትን የሚደቅን ነው። በፊንላንድ ያለውን ሁኔታም ሀገራቸው በቅርበት ትከታተላለች። ታዲያ ከዚህ በመነሳት የፊንላንድ ሩሲያ ቀጣዩ የግጭት ቀጠና የሆነ ወይ ሲሉ ብዙዎች ይጠይቃሉ። መረጃዎች እንደሚጠቁሙት ሁለቱ ሀገራት በሚጋሩት ከ1300 ኪሎ ሜትር በላይ በሚረዝመው ድንበር አካባቢ ሩሲያ ወታደራዊ ይዞታዎቿን እያጠናከረች መታለች። የክሬምሊን ሰዎች ይህንን አካባቢ የሩሲያን ሴንት ፒተርስበርግና አካባቢዋን ለመጠበቅ ወሳኝ አድርገውም ይመለከቱታል። የሆነ ሆኖ የሩሲያ ሰዎች ምንም እንኳ ለኔቶ ሰዎች ጠንካራ ማስጠንቀቂያዎችን ቢሰጡም አውሮፓውያን ላይ ጦርነትን ልታውጁ ነው መባላቸውን አይቀበሉትም። ደጋግመውም የምዕራባውያን ፕሮፓጋንዳ ነው ብሎታል። እነሱ ኔቶ ወደኛ የስፋፋ ስጋትም አይደቀንብን እንጂ እንደዚያ ያለ ሀሳብ የለንም ሲሉም ይደመጣሉ።